ሰላም እንደምናላችሁ ውድ የሀገር ቤት ቲዩብ ቤተሰቦች፣ ከዚህ በፊት የነበረው የሀገር ቤት ዩቲዩብ ቻናላችን በተለያዩ የዩትዩብ ህጎች ምክንያት ስለተዘጋብን ይሄ አዲሱ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። እኛም ወደ እናንተ ሀገራዊ የሆኑ ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ፋኖ በሰሜን ወሎ ቀጠና በርካታ ቦታዎችን መቆጣጠሩንና በውጊያ ቦታዎችም ድል መቀናጀቱን ዓለም አቀፍ ሚዲያ ዘግቦታል። የምናሰማችሁ ይሆናል። በአፋ ባህ ምዕራብ አማራ ቀጠና በጡት ቆራጩ ያገዛዙ ጦር ላይ ከባድ ኪሳራ እያደረሰ ነው። ዝርዝር መረጃውን ወደ እናንተ የምናደርስ ይሆናል። የብልጽግናው አገዛዝ ከስንት አንድ የሚማረኩ የፋኖ አባላት ላይ አሰቃቂ ግፍ በመፈጸም ፋኖ በምርኮኛዎች ላይ ተመሳሳይ ግፍ እንዲፈጽም እያነሳሳ ነው ተብለዋል። ቻናሉ ሰብስክራይብ በማድረግ የደውሏን ምልክት በመጫን አብረውን ይቆዩ። ወደ መረጃው ፋኖ በሰሜን ወሎ ቀጠና በርካታ ቦታዎችን መቆጣጠሩን በአውደ ውጊያ ግንባሮችም ድል መቀናጀቱን ዓለም አቀፉ ሚዲያ አስታወቀ። በ2018 ቀን 7 አርብ ዕለት ማታ ላይ እና ሰሞኑን በፋኖና በአገዛዙ ወታደሮች በአማራ ክልል የተለያዩ አካባቢዎች ውጊያ መካሄዱን እንዳረጋገጠ የጀርመን ድምፅ ራዲዮ በዘገባው አረጋግጧል። ዶቼቬሌ በዘገባው የፋኖ ኃይሎች የተጨማሪ ቦታዎችን ተቆጣጥረዋል ብለዋል። ጎንደርና ሰሜን ወሎ መገናኛ በሆነችው ጨጨሆ ነዋሪ ሆኑ አንድ የአካባቢው ነዋሪ ጨጨሆ፣ ዘቢ፣ ገርገራና ፍላቂትን ጨምሮ ዙሪያውን የፋኖ ኃይሎች እንደያዙት ለዶቼ ቬሌ ተናግረዋል። የፋኖ ኃይሎች በሰሜን ወሎ ዞን ብቻ ስድስት ወረዳዎችን መቆጣጠራቸውን ደግሞ የጨጨሆ ክፍለ ጦር ዋና አዛዥ አለቃ ሚኪያስ መናገሩን ዘገባው ጠቅሷል። ትላንት የመንግስት ወታደሮች ራያ ቆቦ በሚባል ቦታ ተኩለሽን አልፎ ሙጃና ኩል መስክ ለመቆጣጠር ሙከራ ቢያደርጉም ብርቱ ጉዳት እንደደረሰባቸው አክሏል። መጀመሪያ ፋኖች ወደ ኋላ እንደማፈግፈጋሉ የአገዛዙ ጦርም ተስቦ ገዢ ቦታ ላይ ሲገባ የስበት ማዕከልን በመጠቀም አንድ ሰራዊት እንኳን ይዞ አልወጣም ብለዋል። የመከላከያ ሰራዊት ቃል አቀባይ ብርጋዴ ጀነራል ጌትነት አዳነ ስለ ሁኔታው እንዲናገሩ በስልካቸው ደውሎ ዶቼ ቬለን ቢጠይቃቸው በመንግስት ኮሚኒኬሽን በኩል ካልመጣ መልስ እንደማይሰጡ ተናግረዋል። ይህም እየደረሰባቸው ባለው መት የፖለቲካ ሰዎች በአብይ ታዘው ምላሽ ካልሰጡ እነ ጌትነት አዳነ የመናገር መብት እንደሌላቸው ማሳያ ነው። በዚህም ጀነራሉ አፋቸውን መያዛቸውን አረጋግጠዋል። በአንጻሩም የኮሚኒኬሽን ኮሚኒኬሽን ጉዳይ አገልግሎት ሚኒስትር ደኝታ ከበደ ደሲሳ ፋኖ ትንኩሳ ከመፈጸሙ ውጪ በየቦታው የመዋጋት አቅም የለውም ሲሉ ከእውነት የራቀ ሀሳባቸውን ገልጸዋል። በአንጻሩ በትላንትናው ዕለት በኢትዮጵያ ፕሬስ ድርጅት መረጃ የሰጡት የአማራ ክልል ኮሚኒኬሽን ኃላፊ መንገሻ ፈንታው ከፋኖ ጋር ድርድር ለማድረግ እየሰራ ነው በማለት አስታውቀው ነበር። ከበደ ደሲሳ ግን የድርድሩን ጉዳይ እየሰራ ነው ያለው አዲስ አበባ ውስጥ ተቀምጦ እየሰራ እንዳልሆነ ገልጿል። በቅርቡ እንኳን በደቡብና በሰሜን ወሎ ዞኖች የአገዛዙን ክፍለ ጦሮች የደመሰሰ በርካታ ወረዳዎችን እስከ ከተሞች የተቆጣጠረ በርካታ ጦር የማረከ የፋኖ ኃይል በመኖሩ ውጭ ጉዳይ ሚኒስትር ጭምር ለተመድ አቤቱታ ማቅረቡን ከበደ ደሲሳ መረጃ የላቸውም። ዶችቪል ያነጋገረው ሌላ የፋኖ አባል በበኩሉ በሰመኑ ውጊያ በፋኖ ቁጥጥር ስር የገቡ ብዙ ወረዳዎች፣ ብዙ ቀበሌዎች አሉ። አሁን ሰሞኑን በተደረገ ኦፕሬሽን ማለት ነው ቦታዎችን መቆጣጠራቸውን ገልጸዋል። ሳንቃ ዘቢጥና ሊባናን የመሳሰሉ ቦታዎችን ፋኖ መቆጣጠሩን አሳውቋል።